ሃይሚ ግን በሙፍታዬ በሙፍቴ ቤት እንግዲህ እንዲዝህ ፈገግ ብላ መታለች ማለት ነው። ብሩኬም እንግዲህ በቤቱ እንዲዝህ ሆኖ መቷል ማለት ነው። እንግዲህ ዛሬ ለእናንተ ጥያቄ አለኝ። እንግዲህ ጥያቄያችሁን ከስር ታስቀምጠ መልሳችሁን ከስር ታስቀምጡልኛላችሁ ማለት ነው። በቅድሚያ ወደ ብሩኬ ሲሄድ፣ ዛሬ ከብሩኬ አነጋገር ወይም ደግሞ ከብሩኬ ምን አያችሁ? ምንስ ሰማችሁ? ምንስ እንዲሆነ አወቃችሁ? ለእናንተ ጥያቄ ነው ይሄን የምጠይቃችሁ። እኔ ቪዲዮውን ጥንቅቅ አርጌ ምን እንዲሆነ ጥንቅቅ አርጌ ስላወቁኝ ነው ለእናንተ ጥያቄ ጠይቄያችኋለሁ ነው ማለት ነው። ሁለተኛ ነገር አንተ ዳኒ ተብዬው ቪዲዮው ላይ ወጥተህ የሃይሚን ስም አትጥራ፣ በቃህ ተባልክ፣ አይደለም በቃህ። ለነገሩ ልንገራችሁ፣ ፎቶ እያሰራ ነው የሚባል ነገር ደርሶኛል መረጃ ማለት ነው። ለልጅዮቷ ፎቶ እያሰራ ነው አሉ ማለት ነው። ይሄን ሰውዬ እውነት እውነት እውነት ልንገራችሁ ከሃይሚ ህይወት አስወጡት። ይሄ ሰውዬ ቪዲዮ ላይ ሁሉ ላይ ሃይሚ ሃይሚ ሃይሚ የእሷን ስም 30 ጊዜ ካልጠራ ቪዲዮ አይሰራም። እና ከሃይሚ ውጣ እባክህን፣ ዳኒ እንዲህተን እንዲህተነት ልምከርህ። ይበቃሃል ብያስባለሁ። ሃይሚ፣ በእውነት ከዚህ ልጅ ጋር ደግመን እንዳናየሽ። ይህንን ለኔ የእህትነት ምክሬ ነው፣ መመክሪሽ ማለት ነው። ሁለተኛ ሶስተኛ ነገር ሩታዬ፣ ዛሬ በቃ ሩታዬ ዛሬ ደግሞ ምር ብሎባት የኔው ባበባ እንግዲህ ዛሬም ከኤፋ ጋር እንግዲህ በቃ ቆረጠዋላታል ልበል። ሩታ እንዲህ ያስመረራት ነገር ምንድን ነው? ግራ ነው የገባኝ በእውነት የሩታ ነገር። በጣም ግራስ ገብቶኛል፣ የእውነት ስነግራችሁና በጣም ነው የተገረምኩት። የሩታ ነገር በጣም ግራ ገብቶኛል፣ የምሬን ስነግራችሁና። ብቻ አላውቅም። እንግዲህ ቪዲዮን እስከ መጨረሻው አድምጣችሁ ሀሳብ አስተያየት ትሰጣላችሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ አቢ ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው። ከእኔ ሰላም አለው፣ እግዚአብሔር ይመስገን። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ ለዚህ ቤት አዲስ ከሆናችሁ እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አስተያየት እየሰጣችሁ እንግዲህ ወደፊት እንሄዳለን ማለት ነው። ባልና ሚስት ከአንድ ዛፍ ይቆረጣል ወይም ባልና ሚስት ከአንድ ወንዝ ይቀዳል የሚባለውን አባባል እያየን ነው ማለት ነው። ይሄ ነው ባልላችሁም እንግዲህ እያየን ነው። እውነት ምርጥ ሁለት የስራ ሰዎች ይመቻችሁ። አራዳ ብያችኋለሁ። ሁለታችሁም አራዳ ናችሁ። ምርጥ የስራ ሰዎች ናችሁ። ምርጥ የስራ ሰዎች ይመቻችሁ። ማርያምን ካሜራ ላይ ስሬየስ እውነት ሀይሚና ቡራ ተመችታችሁኛል። ለማንኛውም ይመቻችሁ ማለት ነው። ዛሬ ከብሩኬ አንዴ በት ወይም ደግሞ ብሩኬ ከተናገራቸው ነገሮች ምን ወሰዳችሁ? ምን ትምህርት አገኛችሁ? ይሄ ለእናንተ ነው የምሰጣችሁት። ምን አይቻለሁ? የምሬ ነው የምላችሁ ቡራ ከሀይሚ ውጭ ሌላ ሴት እንደማያይ ነው አሁንም ጠንቅቄ የምነግራችሁ። አሁንም ነግራችኋለሁ። ምክንያቱ ምን? ይሄን የምልበት ምክንያት ዛሬ ራሱ ከብሩክ አነጋገር የምትወስዱ ትምህርት ይኖራል። ብዙ የምናስበው ነገር አለ ብሏችኋል፣ ነገራችሁ እኮ። ብዙ የምናሳካቸው ነገሮች አሉ አለ እኮ ነገራችሁ እኮ። ይሄ ማለት ደግሞ በቃ መፍጨርጨር ነው አያችሁ? አይደለም መፍጨርጨር ነው። አንደኛ ነገር ይች ልጅ እዛ ስራ ቦታ የሚተዋወቃት ልትሆን ትችላለች። እሷም ደግሞ ዩትብ ከፍታ እንድትሰራ ስለፈለገ ነው ይሄን ዘዴ የተጠቀመ እንጂ ሃይሚዬን ትቶ ወደዚያ ይሄዳል ብላችሁ ሀሳባችሁን እንዳታደርጉት በይነኛ አሁንም እኔ እውነት ትመነምናለች እንጂ አትበጠስም ነው የሚባለው። እውነትን ይዤ ነው የምጓዘው ምክንያቱም መጨረሻው ዙሮ ከዛ ዙሮ ከሀይሚ ጋር ስለሆነ ማለት ነው ምን አለ የሀይሚ ልዴት እንሄዳለን በዚህ በዚህ እንኳን ትንሽ ትምህርት እንዲሁ አይገባችሁም ብያለ አስባለሁኝ እንደዚህ እንኳን ሲናገር ትንሽ አይገባችሁም እንዲሆናት ይህ ነገር ምንድን ነው ምን እየሰሩብን ነው ምንስ እያረጉ ነው ብላችሁ በዚህ እንኳን ትምህርት አትወስዱም እንዲ ብሩኬ ዛሬ ካነጋገሩ የሚገባችኋላችሁ ብሏችኋል እንኳን እና ከስር ደግሞ አንዳንድ ጎበዞች አላችሁ፣ ይመቻችሁ፣ በርቱ፣ ስሩ በደንብ የምትሉ አላችሁ፣ ጎበዞች ናችሁ እናንተ የገባችሁ ናችሁ። እና ች ደግሞ በጣም ያልገባችሁ አላችሁ፣ ይግባችሁ። ስራ እንዲሆን ሁላችሁም ጠንቀቃችሁ ወቁ ማለት ነው። ዛሬ ሙፍቲ ቤት አይታችኋል ሀይሚዬ እየሳቀች በጣም ደስተኛ ናት። አይታችኋል? ብሩኬም በጣም ደስተኛ ነው። ምክንያቱም ሀይሚና ብሩኬ ሰላም ናቸው። አለቀ። ይሄ ነገር ስራ ነው። ጠንቅቃችሁ ወቁት። አሁንም ደግሜ ደጋግሜ እናገራለሁ ማለት ነው። እወቁት፣ ይሄ ስራ ነው። የምናሄድ የምንደርስበት አላማ አለን እያለ ነው፣ እየተናገር ነው። ያ ካልሆነ ደግሞ እንደዚህ ካልሰሩ ደግሞ የለማ። ስለዚህ መስራት አለባቸው። ሁለቱም የስራ ሰዎች ናቸው። ተመችታችሁኛል። ሀይሚና ብሩኬ ቀጥሉበት እላለሁኝ። ዳኔ ተብዬው ማለት ነው። ጭራሽ ደግሞ ፎቶ እያሰራህ ነው አሉ። አንተ አታፍርም እኮ እውነት? አታፍርም እኔ ከሀይሚ ምን እንደምትፈልግ አላቅም። ምን እንደምትፈልግ አላቅም ከሀይሚ። አይዶ ነው ምን እንደምፈልግ አላቅም። እስከ ዛሬ አብረህ አሰራህ ከሰማንያ ነው ከሰባ ሺ መቶ ምናምን ሺ ገባህ። ይበቃል አይደል? ከሀይሚ ላይ ወረድ ይበልና በራስ ስራ ስራ። አለቀ ይህን ነው የምልህ። ደግመ ሀይሚ መቸም አታገኝህም። እውነቱን ስነግርህ መቸም ሀይሚ ይህን ካደረግሽው የእውነት ተዚ ሰውዬ ጋራ ካየንሽ እኔ በጣም ነው የምናደደው። እንዲው ከዚ ከዳኒ ሰውዬ የሚባል ስልኩ ራሱ ካለሽ ካጠገቡ አጥፊ ባክሽን። ይሄን ሰውዬ ማለት ነው የእውነት በጣም ነው እኔ እንተን ያለኝ ላይ ማለት አነጋገር አይችል ምን ማለት አይችል ዝም ብሎ ነው የሚወለጋገደው። የምሬ ነው እኔ የምናገረው። ሩታዬ ደግሞ የኔ አበባ ቆንጅዬ ሆናለች፣ ግን በጣም ውስጧን ስብር ያረጋት ነገር አለ። ምን እንዲሰበራት አላቅም ሩታ በጣም በጣም ስብር ያደረጋት ነገር አለ። በጣም በጣም የሰበራት ነገር አለ። ሩታን በእውነቱ በጣም የሰበራት ነገር አለ። ከባድ ነገር ሰብሯት አልሩታል። እኛ የማናቀው ማለት ነው። እና ውድ አድማች ተመልካቾቼ እንግዲህ ሰብስክራይብ እያደረጋችሁ እስከ ቪዲዮ የፍጻሜ አብራችሁኝ ቆዩ ት እዚ ጋ ያለው ሰውዬ ሰብስክራይብ አድርጓት። እያያችሁ ዝም ብላችሁ አትሂዱ። አበረታቷት፣ የቅመም ናት በህታችሁ ናት። ስለዚህ አበረታቷት እያላችሁ ነው፣ ሰብስክራይብ አድርጓት እያላችሁ ነው ሰውዬው ማለት ነው። እና ስለዚህ ሰብስክራይብ አድርጉ እንላችኋለሁ። ደግሞ እናንተ ታረጉኛላችሁ አውቃለሁ። ችግር የለውም። የምትወዱኝ የምታከብሩኝ ምታከብሩኝ ሀሳብ የተመቻችሁ መልእክት የተመቻችሁ ቤተሰብ እንደምታረጉኝ ባለሙሉ ተስፋ ነኝ። እና እንግዲህ በቅርብ ደግሞ ብቅ እላለሁ በቪዲዮ ማለት ነው። ያው ሁላችሁም ድምጼ አዲስ አይሆንባችሁም ታቆኛላችሁ። ብዙዎቻችሁ እንደውም ኮሜንት ላይ እየጻፋችሁልኝ ነው፣ ድምጼ አዲስ አይደለም። ሁላችሁም ታቆኛላችሁ፣ ከአንዳንዶቻችሁ በስተቀር ሁላችሁም ታቆኛላችሁ ብዬ ተስፋ አደርጋለሁ። አዲስ አይደለሁም እኔ ማለት ነው። እሱን ደግሞ በቅርብ በቪዲዮ መጥቼ የምነግራችሁና የማብራራላችሁ ይሆናል ማለት ነው። ስለዚህ ይህን እንዲያኔ የሚባል ሰውዬ ባካችሁ፣ የጨረቃ ፋሚሊዎች ባካችሁ፣ የሃይሚ የቡራ የፋሚሊዎች ባካችሁ ይሄን ሰውዬ ላብ ላይም ሆኖ የሚለውን ሙዚቃ እየከፈተ የሃይሚን ፎቶ የሚያሳየውን ነገር እንዲያቆም አድርጉ። እውነት ጎበዝ ከሆናችሁ የምሬ ነው የምላችሁ። ማቆም አለበት በቃ። የሃይሚን ስም እንዲጠራ አንፈልግም። በቃ ይሄ ሰውዬ ቢያርፍ ነው የሚሻለው። በቃ ይረፍ። በቃ አለቀ። ማረፍ አለበት ብዬ ነው ማስበው። ዛሬ ሶስት አኩርታኛለች። አገናጥለው ነው የሄደችው። ቆፍያውን ወሮራበት ነው ሄደችው ሱስ በጣም ጀግና ሴት ናት። ሳላደንቃት አላልፍም። ሱስ በጣም ጎበዝ ነሽ፣ በእውነት ኮስታራ ጀግና ሴት ነሽ። አድንቄሻለሁ። ምክንያቱም ዛሬ ያደርግሽው ነው ያይቻለሁ። እንዴት እንዴት እንደሚያደርገው እኮ ከማጠሩ መወጠሩ የእውነቴን ነው የምላችሁ ዳኒ፣ ከማጠሩ መወጠሩ እንዴት እንዴት እንደሚያደርገው ማለት ነው እና እንግዲህ ዛሬ ቡራ ልጅቷን እንዳትሰርቧት ብሏል። እንዳትሰርቧት እንዳትሰርቧት እንዳትሰርቧት ብሏችኋል ማለት ነው። ሰምታችኋል። እንዳትሰርቧት ብሏል ዛሬ ቡራ። ባካችሁ አትሳ ቡራን አትስት የቡ ይሄ ነገር ስራ ነው። መጨረሻው የህይወት ፍጻሜው የልጆቹ እናት የአራት ልጆች እናት እንኳን ሲል ትንሽ እንኳን በዛ እንኳን አጠረጥሩም። የአራት ልጆችን ሁለቱ ልጆች ሲጭኝ እያለ እንኳ ሲቀልድ እንኳ በዛ በዛም እኮ ማወቅ ትችላላችሁ። ይህ ነገር የሚሰሩት ምንድን ነው ብላችሁ በዛ ማወቅና መጠርጠር እኮ ትችላላችሁ። እውነት ለመናገር እና ማወቅ ትችላላችሁ ብዬ አስባለሁኝ። እኔ ይህ ነው ብዬ ባልነግራችሁ፣ አንዳንዶቻችሁ ጎበዞች ናችሁ፣ አይታችኋል፣ ትነቃላችሁ ብዬ አስባለሁና ግን ኮሜንት ላይ የምትሳደቡ ሰዎች ነገ ታፍራላችሁ። አሁንም ጠንቀቄ ነው የምነግራችሁ። ነገ ታፍሩበታላችሁ፣ እየተመለሳችሁ ነገ ኮሜንታችሁን ታጠፋላችሁ ማለት ነው። ታያላችሁ። ነገ የልደቷ ማለት ነው የልደቷ። መቼ ነው ልደቷ? አስራ ስድስት መቼ ነው ኪዳነምህረት? ኪዳነምህረት እሑድ ነው መሰለኝ አይደል? መስለኝ እሑድ አይደለም። ነገ ነገ አይደለም ማስገኙ ማስገኙ ማስገኞታ ያላችሁ ማለት ነው፣ ያኔ ማስገኞታ ያላችሁ ያኔ ስታዩ እየተመለሳችሁ የተሳደባችሁትን ስድብ ታጠፋላችሁ ማለት ነው። ይሄ ያው እየፈለጋችሁም ቢሆን ታጠፋላችሁ። ያው ያኔ እውነቱን ስታውቁ ታጠፉታላችሁ ማለት ነው። እኔ ግን ተው ብያችኋለሁ። ለማንኛውም እንግዲህ ቡራ አነጋገር ገብቶናል። ይመች ዛሬ በምንረዳበት መልክ ነው የነገረን ቡራ። ለማይገባው ሰው እንኳ ይገባል ዛሬ የተናገረው አባባል ሁሉ ነገር ማለት ነው። የምሬ ነው የተናገረው አባባል ሁሉ ለማይገባው ሰው ራሱ ዛሬ ይገባል ብዬ ነው የማስበው። ምክንያቱም የተናገረው አባባል በስነ ስርዓት ይገባል። በስነ ስርዓት ይገባችኋል ብዬ አስባለሁ ማለት ነው። ስለዚህ እንደሚገባችሁ ባለሙሉ ተስፋ ነኝ። ቡራ የተናገረው ዛሬ ከሃይሚ ምንም አንድ የሚለየው ነገር የለም ላችሁ ፈልጌ ነው ሙፍቴን እንኳ በሙፍቴ እንኳ በሚያወራው ነገር እንኳን አታውም እንዴ? ጀግኖች ናቸው ይስሩ ማርያምን። ምክንያቱም እናቴ በልጅነታችሁ ተፍተፍ ካላሉ በኋላ ጊዜ ታክሲ አይደለም ቁጭ ብሎ አይጠበቃችሁም። ገባችሁ እና እና በደንብ ሰራ ሰራ ሰራ ሰራ አድርገው እንግዲህ ከሃይሚ እና ቡራዬ ሊሞሸሩ ፈልገዋል። ሰምታቸዋል እንግዲህ ሊጋቡ ፈልገዋል። በቃ በልጅነታቸው ተጋብተው እነሱን እነሱን የመሰለ ልጆች ዱብ ዱብ ዱብ ማድረግ ስለፈለጉ ስለዚህ ታአሁኑ እየተፍጨረጨሩ ነው። ሰማችሁ አደለ? እየተፍጨረጨሩ ነው ዱብ ዱብ ለማድረግ ቆንጆ ቆንጆ ልጆቻቸውን ዱብ ዱብ ዱብ ለማድረግ እየተፍጨረጨሩ ነው። ስለዚህ እናንተ ተለጋጉ ማለት ነው። በረጋ አበሉ ረጋ ረጋ አበሉ ረጋ አበሉ ነው ምላችሁ። እንግዲህ መጨረሻውን እስከምታዩ ድረስ ረጉ። ሲጀመር ብሩኪ ከልጅቷ ጋር ምንም ነገር አይኖረውም፣ ሊኖረውም አይችልም። አለቀ። ምንም ሊኖረውም አይችልም፣ የለውም። እውነት ለመናገር ማለት ነው ብሩኪ ሃይሚን ለማንም ተማን ለማንም አይቀይራትም። የእውነቴ ነው ምላችሁ። እና እኔ በማውቀው እና በተረዳሁት እንግዲህ ይህን ላስረዳችሁ ሞክሬያለሁ። እናንተ ደግሞ ሀሳብ አስተያየት ደግሞ ሀሳብ አስተያየታችሁን ትሰጡበታላችሁ ብዬ ተስፋ አደረጋለሁ። እንግዲህ ቪዲዮ ከተመቻችሁን ላይክ፣ ሼር አድርጉት ማለት ነው። ዛሬ መሰላት ጽቡራዬ ሃይሚን እንዳትነኳት አላቸው። በዚህ በዚህ ጎንጓ ልታወቁ ይገባል ብዬ አስባለሁ። ዳኒ ተብዬው ግን ተከበር። ኦኬ፣ ሩታ እየሁን ሆድሽ ራርቱ ብትመለሽ አሪፍ ነው እናት። ምክንያቱም ፍሬ ስላፈራችሁ ባትንገላች፣ አንቺም በቤትሽ እረፍ ብትይ አሪፍ ነው ብዬሽ ነው የማስበው። ኔ እናት ሽ የምሬ ነው የእውነት። ስለዚህ ብትመለሽ አሪፍ ነው ባይ ነኝ። እንዴ እንዴ፣ ኔ የሰው ልጅ ይሳሳታል ግን ደግሞ ይቅርታታል እንግዲህ ምንም ማለት አይቻልም ብዬ አስባለሁ። እና ወደ ቤትሽ ብትመለሽ አንቺም ከምትንገላች አሪፍ ነው ባይነኝ ነኝ። እንደ እኔ እንደ እኔ ሀሳብ ነው እንግዲህ። ይህን ምላችሁ እና ብትመለሽ ጥሩ ነው ባይነኝ ነኝ። እንደ እኔ እንደ እኔ ማለት ነው። ስለዚህ ብትመለሽ ጥሩ ነው የእኔ ቆንጆሽ። መለስ አሪፍ ነው ብዬ አስባለሁ። ቀተሸዋል በቃ ከዚህ በኋላ እና እሱም ከዚህ በኋላ ርፎ ይቀመጣል ብዬ ነው ማስበው። እና ብትመለሽ አሪፍ ነው በይኝ። እንግዲህ ይህ የእህትነት ምክሬ ነው። ብትመለሹ ጥሩ ነው በይነኝ ይበቃል። አንችም ቤትሽ ብትቀመጭ ይቻላል። ከዚህ በኋላ ተመትንከራተች ማለት ነው። ለልጅሽ የሚሆኑትን ነገሮች አሁኑ ማስተካከል ያለብሽን ነገር ማስተካከል ነው ያለብሽ እና ጊዜ ታክስ አይደለም። ቀንሽ ዘጠኝ ወር ማለት ቶሎ ነው የሚደርሰው እና ማስተካከል ያሉብሽን ነገሮችን ቤትሽ ተመልሰሽ ብታስተካክዪ አሪፍ ነው። አብርሽ ተቀቷል ከዚህ በኋላ ምንም የሚያደርግ አይመስለኝም። እጭም ልብ ካለው እውነት ለመናገር እና ስለዚህ ብትመለሽ ጥሩ ነው ባይነኝ። ሩታዬ እንግዲህ እኔ ነው ሀይሜ እየፈገግ ብለሻል። ባልሽን ፈገግ ብሏል። ይመቻችሁ አቡ የስራ ሰዎች፣ አራዳያ ሰዎች፣ የለውጥ ሰዎች። ምችት ይበላቸው ህዝቤ ብሩኬ ያ ነህ ሀይሜች ነች እያላችሁ ዝም ብላችሁ ሰውን ተሳደ ባላችሁ እነሱ ሺኢዝ ወርክ አላማ የሚባል ነገር አለ። አላማቸውን ለማሳካት እየሮጡ ነው አትባሉ እናንተ። እልቅ ፍቅር ግዙ፣ በስደት አለመሆናችሁ እጅ ለእጅ ተያያዙ፣ ተዋዴሉ፣ ተፋቀሩ። እህቶቻችን ል እነ ነው የምነግራችሁ። እነሱስ በሀገራቸው ላይ ናቸው። እዚህ እና እንደዚህ ጋ ተቀምጣችሁ ከሰው ጋር አትባሉ። እጅ ለእጅ ተያያዙ። ከቅመሞች ቅመሞች፣ የምሬ ነው ተያያዙ። ይልቅስ ይህን ነው በመክራችሁ ማለት ነው፣ የምሬ ነው አትከፋፉ ከቅሞቹ ከሰው ለሀገሩ ናቸው። አትጣሉ፣ አትያያዙ በሰው ማለት ነው። እነሱ ስራቸውን እየሰሩ ነው። እናንተ ምልቅንስ በቃ ምን ልበላችሁ እና ሰላሳ ጊዜ መደጋግም ያስጠለኛል። እና ይመችህ ቡራ አነጋገር ተመችቶኛል፣ ገብቶኛል። ይመችህ። በርቱ፣ ጠንክሩ፣ አላማችሁ ድረሱ። አንድ ቀን ታፈነደዋለሁ ሁሉንም ነገር ቀለበቱንም ታገቢኛለሽውንም ለቆኝ ህይወት ሃይሚ አንድ ቀን ይፋታ አረገዋለሁ። አይኖ የረጋ ወተት ቅቤ ይወጣዋል የሚባል ነገር አለ። ሁሉም ነገር እርጋታ ያስፈልገዋል። ይመቻህ አባት እላለሁ። ይህን ለማለት ነው የመጣው። ተወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ሀሳብ አስተያየታችሁን ስጡ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። መልካም ጊዜ። አመሰግናለሁ። ሰላም ሁኑልኝ።